የመንግስትን የልማት ተግባራትና የሰላም ሁኔታዎችን የሚያበረታታ ህዝባዊ ሰልፍ በዛሬው ዕለት በጎንደር ከተማ ተካሂዷል። በዛሬው ህዝባዊ የድጋፍ ሰልፍ ላይ የከተማዋ ነዋሪዎች ለከተማዋ ልማትና እድገት ድጋፍ ላደረጉ አካላት ሁሉ ምስጋና ለማቅረብ ነው። ዛሬ የወጣንበትም ምክንያት ጎንደር ትሞይቸር በሚለው ፕሮግራም ላይ ላደረጉልን ድጋፍ አንደኛ ምስጋና ለመስጠት ነው። ጎንደር ታመሰግናችኋለች። ይህን ምስጋና ደግሞ ስንሰጥ ጎንደርነቷን አሞሽረና ብለን አስወበን ማለት ነው። ለቀጣዩ ደግሞ የገቡት ቃል እንዲፈጽሙልን ነበር ማድረግ አንድ በዚህ ነው ይገባል። ዛሬ ወደ ሰልፍ የመጣንበት ምክንያት ሁለት መብቶችን ይዘን የመጣ ነው። አንደኛው ለእናትዋ ጎንደር ትዋ ብልን ለማለት የተለያዩ ክልሎች ለጎንደር ማለትን ብለው ድጋፍ ላደረጉልን ክልሎች እግዚአብሔር ይስጥልን፣ ክብር ይስጥልን። እንደ መጀመሪያ ተቆርቋሪነቷ ግን አሁን ወደ ኋላ የቀረችበትን እንድትዋብ ስላደረጉልን ድጋፍ ያደረጉልን እግዚአብሔር ይስጥልን ክብር ይስጥልን። ዘንሎምንደር በከተማችን በጎንደር ከተማ በሰልፉ ወቅት ጎንደር ከተማ የኖረችበትን ዘመን ሊመጥን የሚችል ልማት እያየች ነው ያሉት ተቀዳሚ ምክትል ከንቲባው አቶ ቻላቸው ዳኘው ከጎናችን ለቆማችሁም እናመሰግናለን ብለዋል። አሁን ጎንደር ተስፋ ማየት ጀምራለች። አባራዋን የሚያራክት ልማት ተጀምሯል። የከተማችን ህዝብ ሰላም እያዋጣ በእውቀቱ በገንዘቡ ባለቤትነቱ ልማቱን እያገዘ አብሮን ቆሟል። በዚህ ረገድ ጎንደር ትጣራለች ስንላችሁ አቤት በሚል ከዳርዳር ጥሪያችን ተቀብላችሁ ከልማታችን ጎን ለቆማችሁ መላ ኢትዮጵያውያን። ለከተማችን እድገት አዲስ ነገር ላሳያችሁ የፌዴራልና የክልል አመራሮች። በሀገር ውስጥና በመላ ዓለም ያላችሁ ወዳጆቻችን ሁላችሁንም እናመሰግናለን። የአማራ ክልል ብሎም የጎንደር ከተማ ህዝብ የናፈቀውን ልማት እንዲመለከት መንግስት በትኩረት እየሰራ ነው በማለት በአሁኑ ሰዓትም የሚያስፈልገን ሰላም እንጂ ጦርነት አይደለም እና ይህንን ሰላም ፈላጊነታችንንም ዓለም ሊረዳልን ይገባል በማለት አክለዋል። እኛ የተራብነው ሰላም ነው። የሰው ልጅ በከንቱ ጦርነት እንዲሞት አንፈልግም። እልቂት፣ ግጭትና ጦርነት ባህል ሳይሆን ኋላ ቀርነት ነው። ለወጣቶቻችን ህይወት እንሳሳለን። የትኛውም ኢትዮጵያዊ ወጣት በደም ለሚነግዱ ጥቂት ሰላም ጠል ግለሰቦች ፍላጎት እንዲሞት አንፈልግም። ድል አድርገን የምንገድለው ቂም የቋጠርንበት ወጣትም ህዝብም የለም። ዓለም ጭምር እንዲያውቅልን የምንፈልገው እኛ ሰላም ፈላጊዎች መሆናችን ነው። ምንም እንኳን የከተማዋን ሰላም በማረጋገጥ የልማት ተግባራትን የሚያስቀጥል ጉዞ ቢጀመርም ከክልል ውጭ ባሉ የፖለቲካ እንቅፋቶች ምክንያት ግን አሁንም የሰላም ስጋት አለብንና ሰላምን የሚጠሉትን አንታገስም ሲሉ ተናግረዋል። እኛ ሰላም እንፈልጋለን፣ ሰላምና ልማት የበለጠ የሚያጓጓን ሆነው እንጂ ጦርነትን የምንፈራ ሆነን አይደለም። በዚህ ስሜት ውስጥ ሆነን ግን ለሰላም እጃችን እንዘረጋለን። አብረን መኖርና መልማት እንጂ መገዳደል ትርጉም እንደሌለው እንሰብካለን።